በአክኖ ባክኖ ቀረ ሲሉኝ እንደ ተራ ስዕለት እናደው ጀመረ አፈር ሰው ጀመረ ወድጄስ መስለኝ የሳሙትን ከንፈር በሌላ ሲዋዛ ያሳደጉትን ነፍስ በተንኮል ሲገዛ መታዘብ ያበሽቃል። እኔ ጋር ስትመጪ መብሸቀኝ ይወድቃል። ባልሽን አርሽልኝ መንትፌ ልቀፍሽ ደብቀሽ ቀፊን ጨለሟን ስናስስ ከብርሃን ስፊን ልርሳው መነጠቀኝ ከመውደቄ ይልቅ እኔን የሚገለኝ ያረዳኝ መውደቄ መስረቅ ቢሆን ኃጢአት በሰው የሚያስናፍቅ እንዴትም አልሰማ ጆሮዬ እንጂ እቅፍቅፍ እጥምጥም ሞቴ ባንቺ ሲጥም አበጀው ሰረኩሽ አምጾ ይኸው ሰምኩሽ። እሰይ ዘርፋለሁ መቃብር እስከሆን ማን ነው የሚያውቅልኝ ባልሽ ራሱ ከኔ ዘርፎሽ ቢሆን ትዳር በቀደመ የቅደምኝ ግድ የለም የሰውንሽ እያልኩኝ ኑሪልኝ ኑሪ ሊን እንኳን እና ሞቴ አይመጣም። እንቅልፍ ሰርቄ ልቀፍሽ፣ ሰርቄ ልሳምሽ ከባልሽ በፊት ነው ልብ የሚያስብሽ። በይ እንዳይበርድሽ። በጦርነቱ ምክንያትና በነበረው ግርግር ውጋታ ብዙ ትምህርት ቤቶች ቢፈርሱም ብዙ መምህራን እና የከተማው ነዋሪዎች በመንደራቸው ለቀው ሄደዋል። በዛ አካባቢ ብዙ መምህራኖች ተመርጠው ተልከዋል። ከዛም መሃል አንደኛውን የነበርኩ ማክቤል ይባላል። ለከተማውም ለቋንቋውም አዲስ ቢሆንም የከተማው ነዋሪና ማህበረሰቡ ጥልቅ ፍቅርን የሚያሳዩ ሰዎች ናቸው። ሰው በልቶ የሚጠግብ ይመስላቸዋል። ትህትናቸው ግሩምና የሚያስደንቀኝ ነገር ነበር። ከተማሪዎች መካከል አስራ ሁለተኛ ክፍል አማርኛ ማስተምራት አንድ ተማሪ ነበረች። በጣም ውብ የሆነች ስትስቅ አይኗን ተጨፍናለች ጎላ ጎላ ያሉ ውብ አይኖቿን ለመንካት የሚያሳሱ ውብ ዲምፕሎች ያሏት ጉንጮቿ ደግሞ ዋጡ ዋጡ ይላል። እንዳይጎለ ተደረገው የተደረደሩት ጥርሶቿ ለፈገግተዋል። ፈገግታዋን ስታጋባቸው ዓለም ይሳቅ ይመስል ልብ ላይ ሀሴት ይፈጭ። ጸጉሮቿ ጸጉሯ ወርዶ ወርዶ የሚባለው አይነት ነው። የአካሏ አቀማመጥና የምትለብሰው ዩኒፎርም ወጉን ባማከለ መልኩ ቢሆንም ከሆነ ፕላኔት የተገኘች ብርቅዬ ንስት ሁሉም የሚያዝ የሚደነቅባት የሆነች ሀገር ቅርጽ ትመስላለች። ከተማሪዎች ጋር ተቀላቅላ ብቻዋን የምታበራ የራስ ጌጥ መብራት የሆነች ብቻ ባይ በፍቅር በሚመስል ስሜት ሶስት ዓመት መቆየት ህመም ይሰማታል፣ ትሰበራለች ብሎ እንዴት አያስብም? የኔ ሆናል ባሌ ይሆናል ብዬ ነበርኩ። እርቃኔን ቆምኩለት እንደሚያ እንደሚያፈቅረኝ ሲነግረኝ አይደል፣ ቤተሰቦቼን ተውኩለት። እንዴት ወግ የሌለው መለየት ይለየኛል? እንዴት አስታሞኝ ይሄዳል? እንዴት ፍቅሬን አቅሎት የተራ ተራ አርጎኝ ይለየኛል? አላሳዘነውም ነበር ማለት ነው። ስንት ምሽቶችን እሱን በመናፈቅ ከተራ ጋር ሙግት እንደቅል ጠምቁ ሳይረዳ ቀርቶ ነው። ቆይ እንደ ተራ እንደ ቀልድ የሶስት አመት ፍቅርን ከዚህ በኋላ መቀጠል አንችልም ተብሎ ይዘጋ ወረት የሌለው መለየት አካሄዱን ምን አለ ቢያሳምዱ፣ ምና አለ በፍቅር ቢታሰር፣ እንዴት እንደዋዛ ጥሎ ሚሄዳል? አቲ ፀሐፊ ግሩም ነው። አንዳንድ ይሄ ነገር ባይዘቡ የሪልም ነው፣ የሆነ ነፍስ አላቸውጽ